ይሄ የፈስ ስፕሬ ነው። በዛሬው ውሎ ላይ በተሳፈርኩት ታክሲ ባስ፣ ትሬን እንዲሁም ደግሞ ሊፍት ውስጥ እንነፋዋለን። የሰውንም ሪያክሽን ደግሞ እናየዋለን ማለት ነው። ቆጫዋለ እያሉ ነው መኪና ውስጥ። ይሄ ፕራንክ እንዲሳካ ደግሞ የአዲስ አበባ ምርጡ ፕራንከር የአባባ ከዚህ በፊት በብዙ ፕራንኮች ይታወቃል። ቲክቶኩ ይህን ይመስላል። ፋሎ አርጉት። እንግዲ የምንጀምረው ከ22 ወደ ኤድናሞል የሚሄደው ታክሲ ውስጥ ነው።

እንግዲህ ትንሽ ታክሲ ውስጥ እንዳያችሁ ትንሽ ያው ለመቅረጽ ይከብዳል፣ እንደዛ መሆኑ ግን አንድ ሁለት ሪያክሽን አግኝተናል።

ለማንኛውም ጋይስ እንግዲህ ያብና ጣማኒ አንድ ላይ ሄደዋል። ስለዚህ እኛ ኤሊቬተር ውስጥ እንጠብቃቸዋለን ማለት ነው። ተከታተሉ። የወላች በግድ ንፋ እያሉ የረቢ እኔ ፈርቻለሁ። ምክንያቱም አሁን እነሱ ሄደው ስለ አያቸው አይታዋቸዋለች ውስጥና እኛ ደግሞ ሄደን ደግሞ ስልንሞክረው ነው እንግዲህ ጋይስ፣ አሁንም ተመልሰን ለአራት ልንገባ ለአራት ስፕሬ ልናደርገው ነው ብለናል እንግዲህ። መገናኛ ባስ ላይ እንገባና እንጦዘዋለን። ብራዘር አሁን ላይ እንትን ነው የሊፍቱ ላይ በጣም ያላደረግ ነው። እንደዚህ ሲቀመጡ ምናምን ይከብዳል ስለሚከብድ እንደዛ ማድረግ አልፈለግንም። መጀመሪያ እኛ ልክ ልንነፋ የሄድንበት መጀመሪያ አልነበረችም። ከዛ ሁለተኛው ላይ አለች አጋጣሚ እንግዲህ መታ ቁጭ አለች። ምንም ማድረግ አልቻልን። አሁን ደግሞ እስቲ ወደ ሀይገር ባስ እንሄዳለን። እዛ ውስጥ ገብተን ደግሞ ፕራንክ እናደርጋቸዋለን። ከ22 ወደ መገናኛ እየሄድን አሪፍ ሽታን ጋብዛቸዋለን። የኢትዮጵያን ህዝብ ተከታተሉ።

ቆጮ ማነው ይዘህ የገባው? መጨረሻ ላይ ማይክርስቶስ፣ ወይኔ ዛሬ ሰክሰስፉል የሆነ ፕራንክ ነበር። አይ፣ ሀገር እንመለሳለን። ራውንድቱ ግድ ነው ለአንተ። አይሆንም በምንም አይባንኑም። ስለ ካሜራውን ቢያዩት በጨራሽ ላይ በቃ የሆነ ነገር ተረግጦ አንደኛው ሰው ሰው ይፈተሽ። ማን ይፈጥል እንግዲህ። አሁን ደግሞ ወደ ባቡር እንሄድ። ከመገናኛ ወደ ጦር ኃይሎች የሚወስደው ባቡር ውስጥ እየገባ ነው ያለነው።

ትንሽ ባቡር ውስጥ እንዳንሰራ ያደረገን ያው እንደምታውቁት ጥበቃ በየቦታው ነው ፖሊሶች አሉ ወታደሮች ሁሉም በየቦታው ስላሉ ትንሽ ያስፈራ ነበር ይህን ፈስ ለመንፋት ግን ማይሆን ነገር የለም ጋይስ ለማንኛውም ሁለተኛው ትሬል እየሄድን ያለ ነው አሁን እንግዲህ የመጨረሻ አንድ አራት አምስት ይነፋል

አንድ የመጨረሻ ከመገናኛ ወደ 22 እየሄድን ባስ ውስጥ ገብተን ፕራንክ እናደርጋቸዋለን። ይሄኛው ፕራንክ እኔ እስካሁን ከሰራ ነው ውስጥ ፌቨሬቴ ባስ ነው። ለምን እንደሆነ ባላውቅም የሰው ሰው ሪያክሽን ፈታ እያሉ ነበረ። ማን ነው አረ የረገጠው ማነው የሞተ ሰው ነው ምናምን ቀሎች አሉ እና ተከታተሉት፣ ትወዱታላችሁ። ሰብስክራይብ አድርጉ።

ወራጅ አለ። እንግዲህ የዛሬው ቪዲዮ ይህን ይመስላል። ፓርቱ ከፈለጋችሁ አምስት ሺ ላይክ